እባካቸው የቪዲዮ በዚህ ማታ የመተበረከታቸው የምትገኙ ከሴጋ አውጡኝ። እባካችሁ ከማስተርቤሽን አውጡኝ። እንዴት መውጣት አልቻልኩም። አሁን እራሱ በዚህ ተምለይን ላይ የተም እንደተመልከታችሁ የሴጋ ሱስ ማለት ከሲጋራ ይበልጣል፣ ከሲጋራ ሱስ ይበልጣል። የምድረም ምላች ሲጋራ ቀላሉ፣ ሲጋራ ቀላሉ። ግን ማስተር ቤሽ ሴቅ ብታይ የመጨረሻ አስጠላ ተቆሻሻ ነገር። ሲጋራ ግን ሰው እያያቸውም ልታጨሱ ትችላላችሁ። ይህ ግን እየተደበቃችሁ ከፋሚሊ ከተለያዩ ህብረተሰብ ተደብቃችሁ

ሲሆን ለሳምንት ወጣሁ እንደገና ደግሞ ይታየኛል። ብቻ ሲሆን በቃ ስራ የሆንኩ ስራ ሰአት በቃ እሱንም ይታየኝ ከዚህ ወጣውቱ ከዚህ ጨለማ ውጡኝ እባካችሁ። ለምንድን ነው ቪዲዮውን በማታ የጨር እየቀረጽኩ ያለሁት? ይቅርታ ቪዲዮው ጥራት የለውም፣ ለበስላችሁ ሲገራሱ ጨለማ ነው። ስለዚህ ጨለማ ላይ እንድትረዱኝ ብዬ ነው እንድትረዱኝ ብዬ ነው። ቪዲዮ ባይታይላችሁ እባካችሁ ሼር አድርጉ ስጉብ ደግሞ ኮመንት ጻፉልኝ እንዴት መውጣት የሚችለው ከዚህ ሱስ የምሬዱ ብላችሁ በስንት ዓመተ ምህረት ጀመር ለምትሉ ደግሞ 2012 ጀመርኩ በኮሮና ሳይት ጀመርኩ እስካሁን ስንት ዓመት ነው 7 አምስት ስድስት ዓመት ምናምን አመት ነው እስካሁን አለወጣም ከቆዩ በየቀኑ ደግሞ ሴጋ ሰረቡ ሴጋ መተው በየቀኑ በየቀኑ በየሰዓቱ በየደቂቃው ነው በየደቂቃው ዝም ብዬ መምጣት መምጣት በየደቂቃው በየደቂቃው ዝም ብዬ በቃ ብቻ ሲሆን በቃ በየቀኑ በየቀኑ በቃ ካረፍኩ ሁለት ቀን ካለፍኩ፣ በቃ ከሳው ከሳው ከሳው ከሳው በቃ ደሜን ነው ማፈሰው። የሚበላ ነገር ይዛለሁ። ኮሜንት ለጻፉልኝ እባካችሁ፣ ቪዲዮ ሼር ያደርጋቸው ለዶክተሮች አድርሱልኝ፣ ለዶክተሮች እባካችሁ። ዶክተሮች ቪዲዮ አይተው ይርዱኝ፣ ይርዱኝ እባካችሁ መውጣት አልቻልኩ። እባካችሁ አዱ እንዴት መውጣት የሚችለው ከዚህ ጨለማ? ሰው አላወቀኝም። እሺ አደገኛ ሱስ እኮ ነው። አደንዛ እኮ ነው። ከሲጋር ሱስ ይበልጣል። የምር የምላቸው እኔ ብቻ የቪዲዮ እየሰራ ያለሁት ለሰው ሼር እንድታደርጉልኝ፣ ሰው እንዲረዳልኝ፣ የሆነ እንዲረዳን፣ ኮመንት እንድጽፍልኝ ፈልጌ ነው። እባካችሁን ቪዲዮ ሼር አድርጉ። እባካችሁን ሼር አድርጉ። ወንድሜ ወንድሜ በሉልኝ፣ ትወጣለህ ብሉልኝ። በሌላ ቪዲዮ አመሰግናለሁ። በቀን መጥቼ ቀርሼ የምስጋና ቪዲዮ ይዤላችሁ እመጣለሁ። አመሰግናችኋለሁ።